እሺ ውድ አራተኛ ክፍል ተማሪዎች እዚች ገጽ መቶ ሰላሳ አንድ ላይ ያለች መልመጃ ላይ አንደኛ እና ሁለተኛ ጥያቄዎች ተሰርተዋል። ሶስተኛን አራተኛን አሁን እንደሚከተለው እንሰራለን። ሶስተኛ ጥያቄ ለሚከተሉት ፓተርኖች ነው የሚለን እቺ ጥያቄ ማለት ነው። ለሚከተሉት ፓተርኖች ደንባቸውን ጻፉ ማጠቃለያቸውንም በተለዋዋጭ ግለጹ ይለናል። ሶስተኛው ሀ እንደምትመለከቱት 14፣ 25፣ 36፣ 47፣ 58 እያለ ይቀጥላል እና ባህሪው ምንድን ነው? 14 ብሎ 25 ሲል ስንት ነው የጨመረው? 11 11 11 እየጨመረ መሄድ ነው ባህሪው። ሁለት ነገር ነው የጠየቀን አለን? አንዱ ደንባቸውን ጻፉ ነው፣ ከዛ ማጠቃለያቸውን። ስለዚህ ደንባቸው 11 11 እየጨመረ ሄድ፣ የማጠቃለያ እንትናቸው 11 ሺህ ሲደመር 3 እንደምታዩት እዚህ ጋር 10 ሲደመር 4፣ ሀያ ሲደመር አምስት 30 ሲደመር 6፣ አርባ ሲደመር 7፣ 50 ሲደመር 8 አደረኩኝና እንግዲህ፣ ፈጠን እንላለሁ። ከዚህ በፊት ባሉ ብዙ ልምምዶች ይሰራል። ከዚህ በፊት ያሉ ቪዲዮዎችን ያላያችሁ፣ አሁን የምናወራው ነገር የሆነ እንቆቅልሽ እያወራን ነው፣ ድራማ ነው ምንድነው እየተሰራ እንደሆነ ግልጽ አይሆንላችሁ። ከዚህ በፊት ያሉ ቪዲዮዎች ላይ እጅግ ብዙ ልምምዶች አድርገናል። ያው በዚህ መሰረት እና ስናጠቃልለው አስራ አንድ ሺህ ሲደመር ሶስት ይሆናል። ወደ ለላይ ስንመጣ ሶስት ስምንት አስራ ሶስት አስራ ስምንት እያለ ይቀጥላል እና ባህሪው አምስት አምስት እየደመረ መሄድ ነው። የማጠቃለያ ፎርሙላችን ሶስት ሲደመር እናዚ አስቀምጨዋለሁ። ሶስት ሲደመር አምስት ሲባዛ ሸ ሲቀነስ አንድ። ወይንም ደግሞ እንዲህም ማለት ይቻላል። ያሁን እናዚ ጋ ወደ ሐመር ውሃ ስመጣ አራት ሰባት አስር አስራ ሶስት እያለ ይሄዳል። ሶስት ሶስት እየጨመረ ነው የሚሄደው ቀመሩ መጨረሻ ላይ ይህን ይመስላል። አራት ሲደመር ሶስት ሸ ሲቀነስ አንድ። በመጀመሪያ ከሸ ላይ አንድ እንቀንስና ነው የሚለን ሸ ማለት ይቺ ሶስት የምንላት ለምሳሌ ማለት ነው። አሁን ች እንትን ሸን ሶስት ብንላት፣ ሶስት ሲቀነስ አንድ ሲባዛ እንደገና በዚህች ሶስት እናበዛታለን ሲደመር አራት ወይንም እዚህ ጋር ብዬ አስቀምጫዋለሁ። በሁለት መንገድ አራት ሰባት አስር ሶስት እየጨመረ ነው የሚለው ብለናል። ሶስት ሲባዛ በአንድ ሲደመር አንድ ሶስት ሲባዛ በሁለት ሲደመር አንድ ሶስት ሲባዛ በሶስት ሲደመር አንድ ሶስት ሲባዛ በአራት ሲደመር አንድ ሶስት ሲባዛ በአምስት ሲደመር አንድ። ይችን ሳጠቃልላት ሁሉም ጋር ሶስት ሲባዛ ሶስት ሲባዛ ሶስት ሲባዛ አለው፣ ሲደመር አንድ ሲደመር አንድ ሲደመር አንድ ሁሉም ጋር አለው። የምትለየው ይቺ ነገር ናት። ይቺ ክፍል ይቺ ደግሞ ከማን ጋር ከነሸ ጋር ከሸው ሀጋዋሽ ጋር ትመሳሰላለች። እንደውም ቀላሏ ይቺ ነች። ስለዚህም ይቺን ቀመር ትወስዳላችሁ። ከላይ ስንመጣ 31 38 28 25 22 እያለ ይቀጥላል እና ሶስት ሶስት እየቀነሰ ነው የሚሄደው። አሰራሩን ተመልከቱ። እንደዚህ አድርግ የሰራሁት 34 ሲቀነስ 3 31 ይሰጠናል። 34 ሲቀነስ 6 28 ይሆናል 34 ሲቀነስ 9 25 ይሆናል እና ከዚህ ተለማመድኩኝና 34 ሲቀነስ ስድስትን ን 3 ይባዛ በ2 9ን 3 ይባዛ በ3 12ን 3 ይባዛ በ4 እንደዛ እና መጨረሻ ላይ ምን የሚል ቀመር አገኘን 34 ሲቀነስ 3 ሲባዛ በሸ የሚል አገኘን ማለት ነው። እነዚህን እዚህ ላይ የምትመለከቷቸው እነዚህን በቃ ቀለል ነው እበ ቦታ ላይ አንድን ትተካላችሁ አራት ሲባዛ በአንድ ሲደመር ሶስት በላይ አንድን ሁለትን ሶስትን እየደመራችሁ የተወሰነ መጽሐፍ ነው። ለላይ ደግሞ እንደዚሁ በላይ አንድን ወይ ሁለት ሶስት አራት እያላችሁ እየተተካችሁ የተወሰነ መጽሐፍ ነው። እዚህም ላይ እንደዚሁ ለቀ የሰጣችሁ አሁን ለምሳሌ ሀመር ላይ ብንሄድ፣ ቀን አንድ ባረጋ ስድስት ሲባዛ በአንድ ሲቀነስ አንድ አምስት። ቀን ሁለት ባረጋ ስድስት ሲባዛ በሁለት አስራ ሁለት ሲቀነስ አንድ አስራ አንድ እንደዛ። አመሰግናለሁ። መምህር መዋመር በቀጣይ ፕሮግራም ስምናቸው